ይህ አርቲስት ሰለሞን ተካልኝ አወዛጋቢ የቀብር ቦታን በማስመልከት የቲ ቀብር አስክሬኑ የትርፍ በምለው ዙሪያ ነው። በርካቶቹም ውዝግብ ያስነሳ ጉዳይ በማስመልከት የተለያዩ መረጃዎችም ሲዘዋወሩ ነበር። ግን የደረሱን የአርቲስት ሰለሞን ተካልኝ ቀብር ስነስርዓት የምፈጸመው በአሜሪካ አትላንታ፣ ጆርጂያ እንደሆነ ጀምረም ነው። አትላንታ አብዛኛው ኢትዮጵያዊ በብዛት የምኖርበት ስፍራ እንደሆነም የታወቀ ነው። አርቲስት ሰለሞን ተካልኝ ወደ ኢትዮጵያ ሰሜን ሸዋ አካባቢ አስክሬኑ እንዲያርፍ መፈለጉ ከዚህ በፊት በሕይወት እያለ የተናገራቸው የመረጃ ምንጮችም ሲጠቅሱ ነበረ ያው አርቲስት ሰለሞን ተካልኝ በለው በፖለቲካ ከዚህ በፊት የተለያዩ ፖለቲካ ውስጥ ስለገባ በዚህ በዚህ ምክንያት በማለትም ወደ ኢትዮጵያ ተቀባይነቱ ውድቅ እንደሆነ ጨምረም ነው የወጡት መረጃዎች የሚያሳዩት። ሰለሞን ተካልኝ ተወልዶ ያደገው በኢሉ አባቦራ መቱ በመባል ስፍራ እንደሆነ ጨምረም ነው የህይወት ታሪኩም የሚያሳየው። ከዛም የተለያዩ የፖለቲካ ዘፈኖችን በተለይ ለኢትዮጵያ ህዝብም በተለይ ለአብዛኛው አርቲስት በማሳየትም መንገድ የከፈተው ማለት ይቻላል። በተለይ ሁሉም ዜሮ ዜሮ ወያኔን በመቃወም አልፎም ደግሞ ኤርትራ ገብቶም ሳያስ አፈወርቂ ጋር የነበረው እንደገና ደግሞ ሳያስ አፈወርቂን እየተቃወመ ከዛም አልፎ ደግሞ በሰሜኑ ጦርነት በተለይ በነበረው ውጊያ ላይ እኔም ትግሬ ነኝ ትግራይ ላይ እየተፈጸመ ያለው ግፍና በደል ሊቆም ይገባል በማለት በማውገዙም ነው ከፍተኛ ተጽዕኖ አሳድሯል፣ በማለት በርካታ የትግራይ ተወላጆች ወይም ኮሚኒቲዎች በጣም ለሱ ልዩ ቦታ የሰጡት ሰለሞን ተካልኝ የዘር ሀረጉ ሲመዘዝ አማራ ነው። ከአማራ ቤተሰብ እንደተገኘም የወጡትን መረጃዎች ያሳያሉ። አብዛኞቹ ደግሞ ሰለሞን ተካልኝ ይህ አማራ አይደለም፣ ምክንያቱም እኛ እያለቀን ለእኛ ድምፅ ያልሆነ ሰው በማለትም ነው። የቅርብ ጊዜ ደግሞም የጠቅላይ ሚኒስትር አብይ አህመድ ደጋፊ ሆኖ ማህበራዊ ሚዲያ ላይ ብቅ ማለት የምታወስ ነው። በሰሜኑ ጦርነት በተለይ ለትግራይ ተወላጆች ያበረከተው አስተዋጽኦ ደግሞ በጣም ከትግራይ ተወላጆች የሚቀርበው አሉላ ሰለሞን የሚባል ማህበራዊ ሚዲያ አንቂ የትግራይ ተወላጅ በአትላንታ የነሱ ኮሚኒቲ ቡድን ነው የእሱን አስክሬን ቀብር ስነስርዓት የሚያስፈጽሙት። አርቲስት ሰለሞን ተካልኝ የልጆች አባት እንደሆነም የወጡት መረጃዎች ያሳያሉ። አጠቃለያን በማስመልከትም ነው የፊታችን ቅዳሜ ላይ ቀብር ስነስርዓቱን ለመፈጸም ጨምረም የደረሱን መረጃዎች ያሳያሉ። ሚኪኒ ገኛ አብሬያችሁ ቆየሁት። ኬሚክ ታቦርንፎ ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ አግኘው። ሰላም ቆዩልኝ።